ሰላም፣ ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት አራት 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። በጎንደር ቀጠና እየተካሄደ ያለው ውጊያ በከባድ ሁኔታ ተጠናክሮ እንደቀጠለ ነው። የአማራ ፋኖ ብሔራዊ ኃይል ከተሞችን እየተቆጣጠረ ነው፣ ድሉ ከፍ ብለዋል። በአዲስ አበባ ጥቁር አንበሳ ስፔሻላይዝድ ሆስፒታል የጤና ባለሙያዎች ሰልፍ አካሂደዋል። የትግራይ ፖለቲከኞች በራያ ጉዳይ ከፍተኛ መፋጠጥ ውስጥ እንደገቡ እየተነገረ ነው። እነ ደብረ ጽዮን ጦራቸውን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 በጎንደር ቀጠና እየተካሄደ ያለው ውጊያ በከባድ ሁኔታ ተጠናክሮ እንደቀጠለ ነው። በምዕራብ ጎንደር ዞን የመተማ ዮሐንስ ወረዳ መቀመጫ ከሆነችው መተማ ከተማ መነሻውን አድርገው ወደ ሽመል ጋራ ቀጠና ሲጓዙ የነበሩ የአድማ ብተና ኃይሎች ልዩ ስሙ ጣሊያን ድልድይ ተብሎ በሚጠራው አካባቢ ላይ በተፈጸመባቸው የሽምቅ ጥቃት በርካቶች ሲገደሉ በርካቶች ደግሞ ቆስለዋል። ጥቃቱ የተፈጸመው ግንቦት 2 2017 ዓ ም አመሻሹን ሲሆን ህይወታቸው ካለፈ በተጨማሪ በርካታ ቁጥር ያላቸው የአድማ ብተና አባላት ቆስለው የዞኑ መቀመጫ ወደ ሆነችው ገንዳ ውሃ ከተማ ለህክምና መወሰዳቸውንም ምንጮቻችን አክለው ገልጸዋል። ጥቃቱን የፈጸሙት የፋኖ አባላቱ ብሬንን ጨምሮ የነፍስ ወከፍ መሳሪያዎችን እንዲሁም ቦምብና በርካታ ተተኳሾችን ማርከው መውሰዳቸው ታውቋል። በዚህ ቀጠና ከፋኖ ጋር በሚደረግ ውጊያ ከሚገደሉ የአድማ ብተና አባሎች በተጨማሪ በርካቶች ከነሙሉ ትጥቃቸው ከርተው በመውጣት የዞኑን ጸጥታ ቢሮ ባዶ ቀፎን አስቀርተውታል ተብለዋል። በምክትል ኢታማዦር ሹም ጀኔራል አበ የአበባው ታደሰ መሪነት የክልሉን ጸጥታ ለክልሉ ጸጥታ ኃይል ማስረከብ በሚል መሪ ቃል ታዳጊዎችን ጨምሮ በስራ ገበታ ላይ የነበሩ ወጣቶችን በማፈን ወደ ወታደራዊ ስልጠና አስገብተው የሳምንታት ዕድሜ ያለው የለብለብ ስልጠና በመስጠት በየሁሉም ዞኖች መድበው እንደነበር ይታወሳል። በዚህም ምዕራብ ጎንደር ዞን አዳዲስ የተመደቡለትን ጨምሮ አጠቃላይ ሰባት መቶ የሚደርሱ የአድማ ብተናና የሚልሻ እንዲሁም የፖሊስ አባላት የነበሩት ሲሆን ከነዚህ መካከል ከግማሽ በላይ የሚሆኑት ከነሙሉ ትጥቃቸው ሲያደርጋቸው ከስምሪት ቀጠናቸው በመጥፋት ፋኖን ተቀላቅለዋል። የቀሩትን በተደጋጋሚ በሚፈጸምባቸው የደፈጣ ጥቃትና በሚካሄዱ አውደ ውጊያዎች እየተገደሉ በማለቃቸው የዞኑ ጸጥታ ቢሮ ባዶ ቀፎውን ቀርቷል ሲል የመረብ ሚዲያ ምንጮች ገልጸዋል። ለዞኑ ተመድበው ከነበሩ የአድማ ብተን አባላት በተጨማሪ በቀጠናው የሚገኙት የሰሜን ምዕራብ እዝ ውስጥ በሌተናል ጄኔራል ወርቁ ጉደታ በሚመራው 53ኛ ኮር ስር ያለው 78ኛ ክፍለ ጦር አባላት ከነ ሙሉ ትጥቃቸው ከስምሪት ቀጠናቸው በገፍ እየወጡ ፋኖን መቀላቀላቸውን ቀጥለዋል ሳይ አዲስ የተመሰረተው የአማራ ፋኖ ብሔራዊ ኃይል አፋብሃ በጎንደር ወታደራዊ ድል ተቀናጅቷል። በአስራ አንድ አቅጣጫ ያለ የሌለ ኃይሉን አሰባስቦ የጎንደር የበጋሻው ክፍለ ጦር ቀጠናን በመክበብ ሰብሮ ለመግባት ሙከራ ያደረገው የብልጽግና ጦር በሰባት ልዩ ልዩ ቦታዎች በተደረገ አውደ ውጊያ ሰብአዊና ቁሳዊ ኪሳር አስተናግዷል። በበለሳ ጎሽኮ፣ በደንቀዝ ሐሙሲት፣ በወገራ፣ ደርጋጅ፣ አምባ ጊዮርጊስ፣ ገደብዬ፣ በጎንደር ዙሪያ ወረዳ ስሁር አይባ አምቦበር የተጠና ምት ደርሶበት ወደ መጣበት አፈግፍጓል። አገዛዙ ለ24 ሰዓታት በተደረገ ወታደራዊ እንቅስቃሴ ተልእኮውን ሳይፈጽም ለመሸሽ ሲገደድ፣ ፋኖ በወገራ አምባ ጊዮርጊስና ገደብዬ ከተሞችን ተቆጣጥሯል። በአጠቃላይ በቀጠናው ውጊያ 26 ሙትና ቁጥሩ ያልተረጋገጠ ቁስለኛ ሲሆን ከ6 በላይ የጦር መሳሪያ ተማርከዋል። ሰብአዊና ቁሳዊ ኪሳራ አስተናግዶ ሸሽቶ ወደ መጣበት የተመለሰው የአገዛዙ ኃይል ከዚህ በፊት በዚህ ደረጃ መጠነ ሰፊ እንቅስቃሴ በቀጠናው አድርገው የማወቅ ቢሆንም ይህ ሙከራውም በጀግንነት ተቀልብሶ ቀጠናው በአማራ ፋኖ ብሔራዊ ኃይል ቁጥጥር ስር ይገኛል ሲል ድርጅቱ አሳውቀዋል። ይህ በእንዲህ እንዳለ በኦሮሚያ ክልል ሰሜን ሸዋ ዞን ጎሃ ጽዮን ወረዳ ግርሚ ቀበሌ ልዩ ስሙ አጋምሳ በተባለ አካባቢ ላይ በተከፈተ ጥቃት እስካሁን ባለው 14 የአማራ ተወላጆች መገደላቸውን የአይንማኞች ተናግረዋል። ጥቃቱ የተከፈተው ግንቦት 2 2017 ዓ ም ምሽት ላይ ሲሆን በዚህም ከተገደሉት በተጨማሪ በርካቶች ቆስለዋል። በርካቶችም ህይወታቸውን ለማትረፍ አካባቢያቸውን ለቀው ሽሽት ላይ መሆናቸው ታውቋል። ጥቃቱን የከፈቱት የክልሉ ጸጥታ ኃይሎች በጫካ ከሚገኙ ታጣቂዎች ጋር በመቀናጀት ነው የተባለ ሲሆን የአማራ ላጆች ሀብት ንብረት ተመርጦ እየተዘረፈና እየወደመ መሆኑን እማኞች ተናግረዋል። እስካሁን ህጻናትና አቅመ ደካሞችን ጨምሮ አስራ አራት ሰዎች ተገድለውብናል። መኖሪያ ቤታችን በእሳት እየጋየ ነው። ህይወታችንን ለማትረፍ ወደ ጫካ ብንሸሽም በጫካ ያሉት የኦነግ ሸኔ ታጣቂዎች ይገድሉናል። እነዚህም እዚህም መቀመጥ አንችልም ያሉት ነዋሪዎቹ አባካቹ የቀረነውን ታደጉን ሲሉ ለሚመለከተው አካል ተማጽኖ አቅርበዋል። በሌላ በኩል የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ ከግድያ ማምለጣቸውን የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር አሳውቀዋል። የክፍለ ጦሩ ህዝብ ግንኙነት ፋኖ ሀብታሙ የሱፍ ፋኖ የአማራ ክልል ርዕሰ መስተዳደር ከዱር ቤቴ ወደ ባህር ዳር በጉዞ ላይ በነበሩበት ሰዓት ቀድሞ ከመነሻው መረጃዎችን በማፈንፈን በማፈንፈን በውስጥ የደህንነት ስራዎችን በመስራት ከሶስት ቀን በላይ ክትትል ሲያደርግ ቆይቷል ብለዋል። አንደኛ ክፍለ ጦር የኮሎኔል ታደሰ ሙሉነ ብርጌድ ከቢኮሎ እስከ ቻይና ካምፕ ድረስ ደፈጣ በመያዝ አርፒጂና ዲሽቃ በመጠቀም በዛሬው ዕለት ከቀኑ ስድስት ሰዓት ጀምሮ ከፍተኛ ጥቃት የፈጸመ ሲሆን በአንድ ተሽከርካሪ ፓትሮል ላይ ቁሳዊ ጉዳት ማድረስ ተችሏል ብሏል። ቃል አቀባዩ በቁጥር ያልታወቁ አጃቢዎች መገደላቸውን ያነሳው ቃል አቀባዩ ያገዛዙ ኃይል በደረሰበት ጉዳት አመራሩን ለማትረፍ በርካታ የቡድን መሳሪያዎችን ተጠቅሟል ሲል ገልጿል። እንዲሁም ዲሽቃ፣ ሞርተር፣ ፔን ፔን በመጠቀም አረጋ ከበደን ከግድያ አስመልጧል ያለም ሲሆን በቀጣይ አመራሮችን ያነጣጠረ ጥቃት ተጠናክሮ እንደሚቀጥልም ገልጿል። በአዲስ አበባ ጥቁር አንበሳ ስፔሻላይዝድ ሆስፒታል የጤና ባለሙያዎች ሰልፍ አካሄዱ። በኢትዮጵያ ውስጥ ካሉት የመንግስት የህክምና ማዕከላት መካከል አንዱና ትልቁ በሆነው በጥቁር አንበሳ ስፔሻላይዝድ ሆስፒታል የሚሰሩ የጤና ባለሙያዎች በመላ ሀገሪቱ ያሉ የጤና ባለሙያዎች የተሻለ ደሞዝ፣ ጥቅማጥቅሞችና የስራ ሁኔታዎችን በመጠየቅ ነገ ማክሰኞ ግንቦት አምስት 2017 ዓ ም ሊያደርጉት ባቀዱት ሀገር አቀፍ የስራ ማቆም አድማ ዋዜማ ዛሬ ሰኞ ማለዳ ላይ ቅድሚያ የስራ ማቆም አድማ ሰልፍ አካሂደዋል። ሆስፒታሉ ቅጥር ግቢ ውስጥ በተካሄደው በዚህ ሰልፍ ላይ የታደሙት የጤና ባለሙያዎቹ ጤናማ ዜጎች ጠንካራ ኢኮኖሚ ይገነባሉ፣ ሕይወትን እናድናለን፣ የቤት ኪራችንን ግን መክፈል አልቻልንም እና የጤና ሰራተኞች ላይ የሚደረጉ ትንኮሳዎች ይቁሙ፣ ጥበቃ ይገባናል የሚሉና ሌሎች መልእክቶችን ይዘው ታይተዋል። በሳምንቱ መጨረሻ ላይ ደግሞ በአማራ ክልል በደብረ ታቦር፣ ደብረ ማርቆስ፣ ባህር ዳር ጥበበጊዮን ሆስፒታልና ፈለገ ሕይወት ሪፈራል ሆስፒታልን ጨምሮ በተለያዩ ተቋማት የሚሰሩ የጤና ባለሙያዎች ከሀገር አቀፍ ንቅና አስደናቂው ጎን በመሆን ሰላማዊ ሰልፍ አካሂደዋል። በሌላ በኩል የኢትዮጵያ የጤና ባለሙያዎች ማህበር ፕሬዝዳንት አቶ ዮናታን ዳኛው እንዲሁም ሶስት የአርባ ምንጭ ጠቅላላ ሆስፒታል ዶክተሮች በፖሊስ ቁጥጥር ስር ውለዋል። በአዲስ አበባ ከተማ እንዲሁም በአማራና በደቡብ ኢትዮጵያ ክልሎች በቀናት ልዩነት የታሰሩ የጤና ባለሙያዎች ቁጥር አምስት ደርሰዋል። በአዲስ አበባ ከተማ ሌሎች አምስት የጤና ባለሙያዎች ደግሞ ከሁለት ቀን እስር በኋላ ተለቀዋል። የጤና ባለሙያዎች ከሰሞኑ እያደረጉት ላለው እንቅስቃሴ ድጋፉን የገለጸው የጤና ባለሙያዎች ማህበር ፕሬዚዳንት የሆኑት አቶ ዮናታን የታሰሩት ትናንት እሁድ ግንቦት 3 2017 ዓ ም እንደሆነ የማህበሩ ምክትል ፕሬዚዳንት አቶ መለስ ባታ ለቢቢሲ ተናግረዋል። በ2015 ዓ ም የተመሰረተውን ማህበር የሚመሩት አቶ ዮናታን በአማራ ክልል ምስራቅ ጎጃም ዞን በሚገኘው ቢቸና የመጀመሪያ ደረጃ ሆስፒታል የጤና ባለሙያ መሆናቸውን አቶ መለሰ ገልጸዋል። ምክትል ፕሬዚዳንቱ እንደሚናገሩት አቶ ዮናታን እሁድ ከሰዓት የእሁድ ከሰዓት የተያዙት ከመኖሪያ ቤታቸው ነው። ከመያዙ በፊት ከትናንት ወዲያ ቅዳሜ የሚሰራበት ሆስፒታል አካባቢና በሚኖርበት ሰፈር በሚገኝ ፖሊስ ጣቢያ ለምርመራ እንደሚፈለግ ደውለው እንዳስታወቁት ነግሮኝ ነበር የሚሉት አቶ መለስ፣ ይህ ከሆነ ከአንድ ቀን በኋላ በቁጥጥር ስር መዋላቸውን ተናግረዋል። የትግራይ ፖለቲከኞች በራያ ጉዳይ ከፍተኛ መፋጠጥ ውስጥ እንደገቡ የተነገረ ነው እንደገቡ እየተነገረ ነው። የኃይል እርምጃ ዘላቂ ሰላምና አስተማማኝ ጸጥታን ማረጋገጥ አይችልም ሲሉ ሌተናል ጀኔራል ታደሰ ወረደ ተናግረዋል። የትግራይ ክልል ጊዜያዊ ፕሬዝዳንት ሌተናል ጀኔራል ታደሰ ወረደ በደቡብ ትግራይ ዞን ከሚገኙ የጸጥታ ኃይል አመራሮች ጋር ዛሬ ውይይት አድርገዋል። ይህንን ውይይት በተመለከተ የጊዜያዊ አስተዳደሩ ፕሬዝዳንት ጽሕፈት ቤት ባወጣው መግለጫ ፕሬዝደንቱ በኃይል የሚደረግ እርምጃ ዘላቂ ሰላምና አስተማማኝ ጸጥታን ማረጋገጥ እንደማይችል መግለጻቸውን አስታውቀዋል። ሁሉም ችግሮች በሰላማዊና በፖለቲካዊ መንገድ ብቻ መፈታት እንዳለባቸው መናገራቸውንም አስረድተዋል። ሌተናንት ጄኔራል ታደሰ ጨምረውም እርስ በርስ እየተወሳሰብንና እየተፎካከርን መቀጠል የማንችልበት ደረጃ ላይ ደርሰናል፣ ያለን ብቸኛ አማራጭ የውስጥ ችግሮቻችንን በጋራ መፍታት ብቻ ነው ማለታቸውን መግለጫው አስታውቋል። በመግለጫው ጄኔራል ታደሰ ማንኛውም የውጭ ግንኙነት መንግሥትን ያማከለ መሆን እንዳለ በት ማሳሰባቸውን ጠቅሶ እንዲህ አይነቱ የውጭ ግንኙነት ሊመዘንና ስትራቴጂ ሊኖረው ይገባል ማለታቸውን ገልጸዋል። በሌላ በኩል የህወሃት ጦር በደቡብ ትግራይና በራያ አካባቢዎች የጌታቸው ረዳ አስተዳደር አካል የሆኑ አመራሮችን ማስወገድ መጀመሩ ተገልጿል። በወጀራትና ጨርጨር ቀጠናዎች ጦሩን ያንቀሳቀሰው ህወሃት የቀድሞውን አስተዳደር በጉልበት እያፈራረሰ ነው። በዚህም መሰረት የደቡባዊ ዞን ወታደራዊ ኃይልን የሚመራው ጄኔራል ጆን መዲድ የሚመራው አርሚ 44 ኮር 1 ታጣ ች ብሬንና ክላሽንኮፍ የጦር መሳሪያ በመታጠቅ በፓትሮል በኮብራ መኪኖችና በአምቡላንስ ተሽከርካሪዎች ወደ ወጀራት መንቀሳቀሳቸውን ለነጌታቸው ቡድን ቅርብ የሆኑ አክቲቪስቶች ጽፈዋል። ይህ ኃይል በቀጣይ ጨርጨርንና አላማጣ ከተሞችን በቁጥጥር ስር ለመዋል እቅድ አውጥቷል ተብሏል። ይህ የህወሃት ጦር እንቅስቃሴን በሚመለከት የብልጽግናው አገዛዝ ምን አይነት ምላሽ ይሰጥ ይሆን ተብሎ እየተጠበቀ ነው። የህወሃቱ ሊቀመንበር ደብረጽዮን ገብረ ሚካኤል ከቀናት በፊት ምርጫ ቦርድ ሰረዝንም አልሰረዝንም የፕሪቶሪያው ስምምነት ይቀጥላል። አደገኛ የሚሆነው ስለተሰረዛችሁ የፕሪቶሪያን ስምምነት አናውቀውም መባል ከተጀመረ ነው ብለዋል። ምርጫ ቦርድ ለህዋት የሰጠው ከፓርቲነት የመሰረዝ ቀነ ገደብ ነገ ግንቦት አምስት 2017 ዓ ም ያበቃል። ኢሳያስ አፈወርቂ ለብሔራዊ አለመረጋጋት ስጋት ናቸው በሚል የአገሪቱን ሁሉንም ፓርቲዎች አገዱ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የውጭ ተጽዕኖዎች ለብሔራዊ አለመረጋጋት ስጋት ናቸው በሚል ሁሉንም ተቃዋሚ ፓርቲዎችን በይፋ ማገዳቸው ተሰምተዋል። ኤርትራ የረሃብ ችግር እንዳላጋጠማት በመግለጽ የአሜሪካን የምግብ እርዳታ ሪፖርትን ውድቅ አድርገዋል። የዩኤስ ጀኔራል ማይክል ላንግሌይ እና ሌሎች በውስጥ ጉዳይ ጣልቃ ገብተዋል የተባሉት ሀገሪቱን ለቀው እንዲወጡ መጠየቃቸው ተዘግበዋል። ይህ የኤርትራ ውሳኔ ዓለም አቀፍ ደረጃ መነጋገሪያ የሆነ ሲሆን በተለይ የአሜሪካው ጄኔራል ማይክል ላንግዴይ ኤርትራን ለቀው እንዲወጡ መጠየቋ ትልቅ አጀንዳ ሆኗል። ኢሳያስ አፈወርቂ በማንኪያ መመገብ የለብንም፣ ራሳችንን ችለን ለመኖር እና ለህዝባችን ምግብ ዋስትና ለመስጠት እንፈልጋለን ማለታቸውን አፍሪካ ኢንሳይደር አስነብበዋል። የኤርትራው ፕሬዚዳንት የምዕራቡ ዓለም የቅኝ ግዛት ኃይሎች በተለይም በቅርቡ በኢብራሂም ትራኦሬን በአሜሪካ ሴኔት ላይ ክስ የመሰረቱት የአሜሪካው ጀኔራል ሚካኤል ላንግሌይ የመንግስትን ማዕድን ሀብት ለመቆጣጠር እና ለመዝረፍ እየበዘበዙ መሆናቸውን ተናግረዋል። በማንኪያ መመገብ የለብንም፣ ራሳችን እንችለን ለመኖርና ለህዝባችን የምግብ ዋስትና ለመስጠት መትጋት ያስፈልጋል። ይሄኛ ኃላፊነት ነው፣ እኛ ማድረግ ያለብን አንድ ሀገር ጠንክሮ በመስራትና የምግብ ፍጆታን ማሟላት ስላለበት ነው ሲሉ ገልጸዋል። የምዕራቡ ዓለም የቅኝ ግዛት ኃይሎች በተለይም የአሜሪካና አጋሮቿ ምዕራባውያኑ በእዳ ጫና የየራሳቸውን ፍላጎት የጫኑብንን ማንነት ተላቀን በሁለት እግሯችን ለመቆም ብቸኛው መፍትሔ ከስንዴ ፖለቲካ በመላቀቅ በምግብ ዋስትናና በኢኮኖሚ ራስን መቻል ያስፈልጋል ብለዋል። አሜሪካና ቻይና ለሶስት ወር ታሪፎቻቸውን ለመቀነስ ተስማሙ። አሜሪካና ቻይና አንዳቸው በሌላኛቸው ምርቶች ላይ የጣሉትን ለዘጠና ቀናት ለመቀነስ ከስምምነት ደርሰዋል። የአሜሪካ ግምጃ ቤት ዋና ጸሐፊ ስኮት ቤሰንት ለዘጠና ቀናት ሁለቱም ሀገራት የጣሉትን ታሪፍ በመቶ አስራ አምስት በመቶ ዝቅ ለማድረግ መስማማታቸውን ተናግረዋል። ሁለቱ ሀያላን ሀገራት እዚህ ስምምነት ላይ መድረሳቸው የተገለጸው በሳምንቱ መጨረሻ በስዊዘርላንድ በዝግ ንግግር ሲያደርጉ ከቆዩ በኋላ ነው። ይህ ንግግር ዶናልድ ትራምፕ ወደ አሜሪካ በሚገቡ ምርቶች ላይ ከፍተኛ ታሪፍ ከጣሉ በኋላ ለመጀመሪያ ጊዜ የተደረገ ውይይት ነው። ፕሬዚዳንት ትራምፕ ከቻይና በሚገቡ ምርቶች ላይ 145 በመቶ ታሪፍ ሲጥሉ፣ ቤጂንግ በምላሹ ከአሜሪካ በሚገቡ ምርቶች ላይ 125 በመቶ ታሪፍ ጥላለች። ይሁን እንጂ አሁን አሜሪካ በቻይና ምርቶች ላይ የጣለችው ታሪፍ ለዘጠና ቀናት ወደ 30 መቶ ዝቅ ስታደርግ ቻይና በአሜሪካ ምርቶች ላይ የጣለችው ታሪፍ ደግሞ እንዲሁ ለተመሳሳይ ቀናት ወደ አስር በመቶ ይቀንሳል። አሜሪካ ሕገ ወጥ የሆነውን የፌንታኒል ኦፔድ እጽ ለመቆጣጠር በሚል ያካተተቻቸው እርምጃዎች እንዳሉ መሆናቸው ተገልጿል። የአሜሪካ ባለስልጣናት የቻይና መንግስት ችግሩን ለመፍታት ባሳየው ፈቃደኝነት መደነቃቸውን ተናግረዋል።